ሰላም እንዴት ናችሁ? የቻናል ቤተሰቦች፣ ዛሬ ሌላችን የመጣው አማርኛ አጭር አጭር የቪዲዮሎጂን ስብስብ ቃላቶችን ነው ማለት ነው። አብረን እንለማመዳለን። ቪዲዮውን ላይክ እና ሸር በማድረግ ተከታተሉኝ፣ አበረታቱ። ሁሌም እንድነት ቪዲዮዎችን ለቃለሁ፣ እየገባችሁ እንድትማሩ ማለት ነው። በዚሁ ቻናሉ ላይ ለበለጠ ደግሞ ከታች በማስቀምጠው ስደወላችሁ አናግሩኝና በሳምንት አምስት ቀን በቀን ደግሞ አንዳንድ ሰዓት እያስተማርን እንገኛለን። በቅርቡ አማርኛ በደንብ እንድታውቁ እኔ አግዛችኋለሁ ማለት ነው። በኢሞ በቴሌግራም በዋሳፕ እናንተ በሚመቻቸው ፕላትፎርም ደውላችሁ ማናገር ትችላላችሁ። ዛሬ ጀላቸው የመጣሁ አጫጭር ፊደሎችን ነው ማለት ነው። የፊደሎችን ስብስብ ቃላቶችን አብረን እናያለን፣ እንለማመዳለን። በደንብ አድርጌ ያስረዳችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ በመቆየት እዚ ዩቱብ ላይ ተማሩ ማለት ነው። ቀጥታ ይዞ የመጣሁን ቃላቶችን እናነባለን። አብራችሁ ይቆዩ። እሺ፣ ተመልሻለሁ፣ አነብላችኋለሁ ወደታች ወደታች ነው ማነብላችሁ በአረንጓዴ በጥቁር በቀይና በሰማያዊነት የተጻፈ ነው ይህንን ወደታች አብረን እናነባለን አብራችሁ እኔ ጋር ተለማመዱ በስክሪቶ ደግሞ ደብተራችሁ ላይ ጻፉት ማለት ነው የምናነበውን ከዛ ተለምዳላችሁ ማለት ነው በቀላል እሺ መጀመሪያ ላይ ያለው ወረቀት ይላል ወረቀት ይላል ማለት ነው ወረቀት ወረቀት የሚለው ቃል ማን የማን ፊደል እንደሆነ ኔ የወ የረ የቀና የተፊደል ነው ወረቀት ይላል ማለት ነው። ወረቀት ቀጥሎ ደግሞ አ ስ ራ ር አሰራር ይላል። ደግሞ አሰራር አሰራር የሚለው ደግሞ የአ የሰ የረ የረ አሁን ሁለት ጊዜ፣ የረ የረ ነው ያልኳችሁ የመጀመሪያ ድምጽ ነው የጠራው። እኔ ግን የመጀመሪያው ረ ሚል ድምፅ አይደለም ያላት፣ አራተኛዋ ሲሆን ራ አ ሚል ድምጽ ይኖራታል። ስለዚህ ራ ሚል ድምጽ ነው የሚኖራት። ቀጥላችሁ ደግሞ እቺ ስድስተኛዋ ደግሞ እር ሚል ድምጽ ይኖራታል። እር ስድስተኛዋ ማለት ነው። በአንድ ላይ አሰራር የሚል ቃል ይሆናል ማለት ነው። እንግዲህ አጫጭር ቃላቶችን ትርጉም የሚሰጡ ቃላቶችን ነው ምናይ ማለት ነው። አሰራር የሚል ትርጉም ያለው ቃል ሰጠን ማለት ነው። የመጀመሪያው ወረቀት፣ ይህኛው አሰራር። ቀጥሎ ደግሞ ዘመናዊ፣ ዘመናዊ ይላኔ ደግሞ ዘመናዊ ዘመናዊ የሚለው ደግሞ የዘ የመ የነና የው ፊደል ነው። ይሄ ደግሞ የዘና የመ መጀመሪያ ድምፅ ነው። የነና የወስ ይሄ መጀመሪያ ድምፅ አይደለም። ናናት አራተኛዋ አራተኛዋ ናናት አራተኛዋ ድምፅ ማለት ነው። የው ደግሞ ዊ ሶስተኛዋ ናት ዊ ነው የምትለው ወ ሳይሆን ዊ የሚል ድምጽ ነው የሚኖራት። በአንድ ላይ ዘመናዊ የሚል ቃል ይሰጣል ማለት ነው። ዘመናዊ የሚል ቃል ይሰጣል። ቀጥሎ ደግሞ ጠንካራ ጠንካራ ጠበቅ ጠንካራ የሚል ቃል ይሰጣኔ። ደግሞ ጠንካራ የሚል የማን የማን ፊደል ነው? የጠ የነ እና የከ መጨረሻው የረ ነው። የመጀመሪያ ድምፅ አይደል? የጠ መጀመሪያ የነ ስድስተኛ ነው። የከ አራተኛ የረ አራተኛ። ጠንካራ የሚል ትርጉም ያለው ቃል አነበብን። እሺ ቀጥሎ ሀገሮች ይላል። ሀገሮች ይላል። ይሄ ደግሞ ሀገሮች ሀገሮች የሚለው የሃ የገ ፊደል ሁለቱ የመጀመሪያ ድምፅ ነው። የሃና የገ የረና የችስ እች ረሳት ሆነ ሮ የሚል ድምፅ ነው የሚኖረው። ቸ ሳይሆን እች ነው። በአንድ ላይ ሀገሮች ይላል። በመጨረሻ መሰረት ይላል። ይሄ ደግሞ መሰረት መሰረት የሚለው የረና የተፊደል በአንድ ላይ መሰረት ይላል ት ስድስተኛዋን አታሳይን ትምትለው ድምጽ መሰረት። ይህን ካወቃችሁ ድምጻቸውን አማርኛ እንደዚህ ዓይነት ቃላቶችን ማንበብ ቀላል ይሆንላችኋል። ከዚያ ረጃጅም ረፍተ ነገርም የፈለገችሁትን መጽሐፍ ማንበብ ትችላላችሁ ማለት ነው። እንዲያደርጋችሁ ተለማመዱ። ኦኬ፣ ወረቀት የመጀመረው ከዚያ አሰራር፣ ከዚያ ዘመናዊ፣ ከዚያ ጠንካራ፣ ከዚያ ሀገሮች፣ መጨረሻ መሰረት የሚል ቃላቶችን አነበብን ማለት ነው። አብራችሁ ይፈጠን ብዬ ሳነበብ ማንበቦች። እሺ ቀጥሎ ደግሞ በጥቁር የተጻፈውን እናነባለን። በጥቁር የተጻፈው ደግሞ መጀመሪያ ላይ ጠበቃ ይላል። መጀመሪያ ላይ ያለው ጠበቃ፣ ጠበቃ የሚለው የጠ የበና የቀ ሶስት ሶስት ፊደሎች ናቸው። እዚጋ ደግሞ የጻፏቸው ጠበቃ የሚለው የጠ የበ የቀ ፊደል ሶስት ፊደሎች ቀላል፣ በሶስት የተመሰረተ ዘ ቀላል ነው። ቀላል ነው ስታነቡት ይቀላቸዋል እና የቀ አራተኛ ነው። የጠናይበ መጀመሪያ ነው። ጠበቃ ይላል ማለት ነው። ቀጥሮ ደግሞ ሰቀላላ ሰቀላ ላ ደግሞ ሰቀላ ለ አይደለም ያልኩ ላ ነው ያልኩ አራተኛ ማለት ነው። ሰቀላ ይላል ማለት ነው። የሰ መጀመሪያ ነው። የቀ ከዛ የለ ብቻ አራተኛ ናት። ለ ሳይሆን ላ አ ሚል ድምጽ ይኖረዋል። ሰቀላ ይላል ማለት ነው። በመቀጠል በለጠ ይላ ደግሞ በለጠ በለጠ የሚለው ደግሞ የበ የለ የጠ ፊደል ነው። የበ የለ የጠ ሁለት ሶስቱም ፊደል መጀመሪያ ድምጽ ነው። የበና የለ ከዛ የጠ በለጠ ይላል ማለት ነው። ቀጥሎ ከተማ ይላል። ከተማ ከተማ የሚለው ደግሞ የከ የተ የመ መ ብቻ አራተኛ ናት ሳይሆን ማ አ ሚል ድምጽ መጨመር ነው። ማን ነው አራተኛው? አ ስትጠሩት ፊደሉን አ ሚል ድምፅ ስጨምሩበት አራተኛ ይሆናል። ስለዚህ ከተማ ይሆናል ማለት ነው። መ ቢሆን ኑሮ ይህም ምን እንደሚሆን ታውቃላችሁ። ከተመ ነበር የሚሆነው ማለት ነው። ማ ሲሆን ግን ማ ነው የሚሆነው፣ ከተማ ነው የሚሆነው ማለት ነው። ልዩነቱ ይህ ነው። ቀጥሎ ወረዳ። አሁንም ይሄ ወረዳ የሚለው የወነ የረ ከዛ የሄደ አራተኛ ነው አይደል ብቻውን ዳ አ የሚል ድምጽ አለት ራሱ ደ ከሆነ የመጀመሪያ ደር ቢሆን ከሆነ ወረ ደ ነበር የሚሆነው ዳ ሲሆን ግን ወረ ዳ የሆነ ማ ነው ዳአ ሚል ድምፅ ስለሚኖረው ማለት ነው። በመጨረሻ አፈር ይላኔ ደግሞ አፈር የአ የፈ የረ ስድስተኛ ነው። ይሄ ረ የሚል ድምጽ ነው የሚኖረው፣ ሳብ ሚል ድምፅ አፈር ይላል ማለት ነው። እንደዚህ ያደርጋችሁ መለማመድ። እሽ፣ ጠበቃ ከዛ ሰቀላ ከዛ በለጠ ከዛ ከተማ ከዛ ወረዳ ከዛ አፈር የሚል አጫጭር ቃላቶችን በሚገባችሁ መልኩ ጀማሪ ከሆናችሁ እንደዚህ ብታነቡ በቅርቡ ማንበብ ትችላላችሁ ማለት ነው። እሺ ቀጥሎ ደግሞ በቀይ የጻፉትን አነባለሁ። አ ማ ን ይላል። መጀመሪያ ላይ ያለው አማን ይላል ማለት ነው። አማን አማንም የሚለው የአና የመና የነፊል ሲሆን የመ አራተኛ የነ ስድስተኛ ይሆናል ማለት ነው። አያው መጀመሪያ ነው። ቅጥላት ካለለ መጀመሪያ ነው የሚሆነው። አማን ይላል። ቀጥሎ ደግሞ ነጻነት ይላል። ነጻነት ይላል ደግሞ ነጻነት የሚለው የነ የጸ መልሶ የነ ከዛ የተ ነው። የጸ አራተኛ ናት እቺኛው፣ ተ ደግሞ ስድስተኛ ናት። ነ ሁለቶችም የመጀመሪያ ናቸው። ነጻነት፣ ነጻነት ይላል ማለት ነው። ቀጥሮ ደግሞ ችግር ይላል። እኔ ደግሞ ችግር ችግር የሚለው ደግሞ የቸ ስድስተኛ ነው ች ነው የሚለው ች ሳይሆን ች ከዛ የገም ግ ነው ስድስተኛ ነው የረስ ረ ነው ሚል ድምጽ የሚኖረው ሽ ስድስተኛ ችግር ይላል ማለት ነው። ከዛ ተገቢ ይላል። እኔ ደግሞ ተገቢ ይላል። የተ የገና የበ ቢ ሶስተኛ ናት። ተገቢ ይላል። ሶስተኛው ቢ ስለሆነች ተገቢ ይላል። በሚሆን ኑሮ ውስጥ ተገበ ነበር የሚሆነው ማለት ነው። ሶስተኛው በቡ ቢ የሚል ድምፅ ስላለው ተገቢ ይሆናል። ቀጥሎ ገበያ ይላል። ደግሞ ገበያ የገየበ ያ አ የሚል ድምፅ ስለሚኖረው ያ ስለምትሆን ገበያ ይሆናል ማለት ነው። በን በጠበቅ ሳታረጉ ላላ አርጋሽ ስታነቧት ገበያ ይሆናል ማለት ነው። በመጨረሻ ደረጃ ይላል። ደግሞ ደረጃ የደ የረ የጀ ጃ አራተኛ ነው ደረጃ ይላል ማለት ነው። ሊያደርጋችሁ መለማመኑ ቀላል ነው። አማርኛ እንደዚህ ብትከታተሉ ማንበብና ማወቅ ትችላላችሁ ማለት ነው። ከዚህ ዩቱብ ላይ ያርገባችሁ ካለ ደውላችሁ ጠይቁኝ እኔ በቅርቡ እንድታውቁ አግዛችኋለሁ ማለት ነው። እሺ፣ መጀመሪያ ላይ ያለው አማን፣ ከዚያ ነፃነት፣ ችግር፣ ከዛ ተገቢ፣ ከዛ ገበያ፣ ከዛ ደረጃ የሚል አጫጭቅ ቃላቶችን አነበብን ማለት ነው። አነበብን ኦኬ፣ አሁን መጨረሻ ላይ ያለውን በሰማያዊነት የተጻፈ እናነባለን። ይህ ደግሞ በአራት በአምስት እየተመሰረተ ረዘመዘም ያለ ቃላት ነው። ይህን ደግሞ አብራችሁ ትለማመዳላቸው። መጀመሪያ ላይ ጨለምተኛ ጨለምተኛ፣ አምስት ፊደል ነው ይሄ። ጨለምተኛ ይላል ማለት ነው። ጨለምተኛ፣ ጨለመ ከዛ ተ ከዛ የመና የኘ ፊደል ብቻ ናቸው። የመጀመሪያ ያልሆኑት ምን አስድስተኛ እኛ ናት። ይህች ደግሞ አራተኛ፣ ሌሎቹ የመጀመሪያ ድምፅ ናቸው። ጨለምተኛ የሚል ቃላት አነበብን ማለት ነው። ቀጥሎ ደግሞ አነ ጋጋሪ አነጋጋሪ አነ ጋ መልሶ ጋሪ ሁለት የመጥራት አለባችሁ። ተከታታይ ፊደል ሲመጣ እነዚህ ደግሞ የገ ፊደሎች አራተኛ ናቸው። የረ ሶስተኛ ሪ ጋጋ ብላች አነጋጋሪ ይላን ማለት ነው። ቀጥሎ የመጀመሪያ የመጀመሪያ ይላን የመ ማለት መጀመሪያ የየ ከዚያ የመ ከዚያ የጀ የመ ከዚያ የረና የየ ፊደል ያ አራተኛው ማለት ነው። እነዚህ አራቶቹ የየ የመ የጀና የመ መጀመሪያ ነው። የረ ሶስተኛ የፊደል አራተኛ ማለት ነው። በአንድ ላይ መጀመሪያ የሚል ቃላት ይሰጠናል ማለት ነው። መጀመሪያ ብላችሁ ስጽፉ እንደዚህ ነው። እነዚህም ፊደሎች ነው የምትጽፉት መጀመሪያ ብላች ስጽፉ። ቀጥሎ ደግሞ ጠቀሜታ ጠቀሜታ ይላል። የጠ የቀ የመነ የተ ነው። ይህም የመ አምስተኛ ድምፅ ነው። ቃላት የሚኖረው ሜ የሚል ድምፅ ይኖረዋል። የተ አራተኛ ታ ጠቀሜታ ይላል። ቀጥሎ ከፍተኛ ይላል። ደግሞ የፈፍ ነው ስድስተኛ ከዛ ተ ነው የመጀመሪያ ነው። ከዛ የኘ ፊደል ደግሞ እኛ አራተኛው ከፍተኛ የሚል አጭር ቃል አነበብን ማለት ነው። የማን የማን የከ የፈ የተነ የኛ ፊደል ማለት ነው። ከፍተኛ ይላል። ኦኬ፣ በመጨረሻው ያልታወቀ ያ ያልታወቀ ይላል። ይሄ ደግሞ ያልታወቀ፣ ይሄ እንግዲህ የ የለ የተ የወነ የቀ ነው መጨረሻ ላይ ብቻ ያሉት እነዚህ ወና ቃ መጀመሪያ ድምፅ ናቸው። ቅጥላ ስለሌላቸው ይቺ አራተኛ ናት። ይቺ ስድስተኛ የለ የተደሞ አራተኛ ናት። በአንድ ላይ ያልታወቀ የሚል አጭር ቃል አነበብን ማለት ነው። ያልታወቀ ብላችሁ ስትጽፉ ይህን መጠቀም ነው ማለት ነው። እንያደረጋችሁ መለማመድ ነው። አሁን አብራችሁ ከኔ ጋር አንብቡ ው ፈጠን ሳነብ፣ ፈጠን ብላችሁ ማንበብ እንድትለምዱ ነው። ደግሜ ደግሜ ማነብላችሁ። እሺ፣ ጨለምተኛ፣ አነጋጋሪ፣ የመጀመሪያ ጠቀሜታ ከፍተኛ ያልታወቀ የሚል አጭራጭር ቃላቶችን አንበናል፣ ማለት ነው። ከተመቻቸው ላይክ እና ሸር በማድረግ አበረታቱኝ። አዲስ የሆናች ደግሞ ሰብስክራይብ አርጋችሁ ይቻናሉ፣ ቤተሰብ ሁኑ። ሁሌም እንደነዚ አይነት ቪዲዮችን እየለቀኩኝና አስተምራችኋለሁ ማለት ነው። እየለቀኩ አስተምራችኋለሁ፣ እየገባችሁ እናንተ ተማሩበት። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው